ሰላም ጤና ይስጥልኝ፣ ውድ ተመልካቾቻችን፣ ወደ ቻናላችን እንኳን በደህና መጣችሁ። ዛሬ ስለ አንድ በጣም ስሜት ቀስቃሽ እና ብዙ የወንዶችን አእምሮ ስለሚያሳስብ ጉዳይ እናወራለን። እሱም የወንድ ልጅ ብልት መጠንና እንዴት ማሳደግ እንደምንችል ነው። በዚህ ዙሪያ ብዙ የተሳሳቱ አመለካከቶች፣ አፈ ታሪኮች እና ውጤታማ ያልሆኑ ምርቶች በገበያ ላይ አሉ። ዛሬ ግን ሳይንሳዊ እውነታዎችን መሠረት በማድረግ በእርግጥም ብልትን በቤት ውስጥ ማሳደግ ይቻላል ወይ የሚለውን እንመለከታለን። አብረን እንቆይ። ክፍል አንድ ፦ የተሳሳቱ አመለካከቶች እና እውነታዎች። በመጀመሪያ ደረጃ ስለ ብልት መጠን ማወቅ ያለብንን አንዳንድ እውነታዎች እውነታዎችን እንመልከት። አብዛኛው የብልት መጠን የሚወሰነው በዘረመል ነው። የብልቱ መጠን በዋናነት የሚወሰነው በዘረመል ጄነስ ነው። ከአዋቂነት በኋላ በከፍተኛ ደረጃ እንዲያድግ ማድረግ ፈጽሞ የማይቻል ነው። ተአምራዊ ምርቶች በገበያ ላይ የሚገኙ ብዙ ክሬሞች፣ ክኒኖች እና ቅባቶች ብልትን ያሳድጋሉ የሚባሉት ሳይንሳዊ ማስረጃ የላቸውም። አብዛኛዎቹ ለጊዜው የደም ዝውውርን በመጨመር ትንሽ ለውጥ ያሳያሉ እንጂ ዘላቂ አይደሉም። አንዳንዶቹም ጎጂ ሊሆኑ ይችላሉ። ፔምፓይንግ መሳሪያዎች እና ስድረድሴንግ ልምምዶች፣ እነዚህ ዘዴዎች የደም ዝውውርን ለጊዜው ሊያሸሽሉ ወይም ቲሾዎችን ሊያመቻቹ ይችላሉ። ይሁን እንጂ ዘላቂ እና ትልቅ ጭማሪ ማምጣት የሚችሉበት ሳይንሳዊ ማስረጃ ደካማ ነው። ከዚህም በላይ አላግባብ ጥቅም ላይ ከዋሉ ጉዳት ሊያደርሱ ይችላሉ። መሰበር፣ የነርቭ ጉዳት፣ ወይም የብልት መበላሸት። እርስዎ በአጭሩ ብልትን በከፍተኛ ደረጃ እና በዘላቂነት በቤት ውስጥ በሚገኙ ዘዴዎች ማሳደግ የሚቻልበት ጠንካራ ሳይንሳዊ ማስረጃ የለም። ክፍል ሁለት ብልትን ትልቅ የሚያስመስሉ ወይም ጤንነቱን የሚያሸሽሉ ነገሮች። ከቢሆንም ብልቱን ጤናማ ለማድረግ እና ትልቅ እንዲመስል ለማድረግ ሊያደርጓቸው የሚችሉ አንዳንድ ነገሮች አሉ። ክብደት መቀነስ፣ በብልት አካባቢ እና በታችኛው ሆድ አካባቢ ያለው ስብ ብልት አጭር እንዲመስል ያደርጋል። ክብደት መቀነስ ብልቶ ሙሉ ርዝመቱን እንዲታይ ይረዳልና ትልቅ የመምሰል ስሜት ይሰጣል። የጸጉር መላጨት ማስተካከል፣ በብልት አካባቢ ያለውን ፀጉር በደንብ ማጽዳት ብልት ይበልጥ እንዲታይና ትልቅ እንዲመስል ያደርጋል። አጠቃላይ ጤንነትም አሽሻል። ጤናማ አመጋገብ ፍራፍሬ አትክልትና ፕሮቲን የበዛበት ምግብ የደም ዝውውርን ያሻሽላል። የደም ዝውውር ለብልት ጤንነትና ለጠንካራ መቆም ወሳኝ ነው። መደበኛ የአካል ብቃት እንቅስቃሴ የደም ዝውውርን ያሻሽላልና የልብና የደም ዝውውር ሥርዓት ጤናማ እንዲሆን ያደርጋል። ይህ ደግሞ ለብልት መቆም ጥራት አስፈላጊ ነው። ጭንቀትን መቀነስ ጭንቀት የወሲብ ጤናን ይጎዳል። ጭንቀትን የሚቀንሱ መንገዶችን መፈለግ ብልትን ጨምሮ አጠቃላይ የሰውነት ጤናን ያሻሽላል። ማጨስን እና ከመጠን በላይ አልኮል መጠጣትን ማስወገድ እነዚህ ልማዶች የደም ስሮችን በማጥበብ የደም ዝውውርን ይቀንሳሉ፣ ይህም ለብልት ጤና ጎጂ ነው። የብልት ንጽሕና የብልት ንጽሕናን መጠበቅ ኢንፌክሽኖችን በመከላከል ጤናማ እንዲሆን ይረዳል። ክፍል 3፣ መቼ የህክምና ባለሙያ ማማከር አለብኝ? የብልት መጠኑን በተመለከተ ከፍተኛ የሆነ ስጋት ካለዎት ወይም ስለ ብልቶ ጤና ሌሎች ችግሮች ለምሳሌ የመቆም ችግር፣ ህመም ካጋጠምዎት ከሕክምና ባለሙያ ወይም ከኡሮሎጂስት እፋዋጀስት ጋር መማከር አስፈላጊ ነው። ሐኪሙ ትክክለኛውን ሁኔታውን ይገመግማል፣ ማንኛውም የጤና ችግር ካለ ይመረምራልና ተጨባጭ መረጃ እና መፍትሄ ይሰጥዎታል። አንዳንድ ጊዜ የብልት መጠን ከሚጠበቀው በታች ከሆነ የሆርሞን ችግሮች ሊኖሩ ይችላሉ። ብልት ለማሳደግ የሚደረጉ የቀዶ ህክምናዎች ቢኖሩም እነዚህ የራሳቸው የሆኑ አደጋዎች እና ውስብስብ ችግሮች አሏቸው። በአብዛኛው የሚመከሩት በጣም ከባድ በሆኑ የህክምና ሁኔታዎች ላይ ብቻ ነው። በመጨረሻም የወንድ ብልት መጠን ብዙ ጊዜ ከወንዶች ማንነት እና በራስ መተማመን ጋር የሚገናኝ ቢሆንም በአብዛኛው የወሲብ እርካታና ግንኙነት የሚወሰነው በመጠን ሳይሆን በሌሎች በርካታ ነገሮች እንደ ስሜታዊ ቅርብ፣ መግባባት እና ቴክኒክ መሆኑን ማስታወስ አስፈላጊ ነው። እነዚህ መረጃዎች እውነትን ከወሬ እንድትለዩ እንደሚረዷችሁ ተስፋ አደርጋለሁ። ይህን ቪዲዮ ከወደዳችሁት ላይክ ማድረግ ለጓደኞቻችሁ ማጋራት፣ እና ለቻናላችን ሰብስክራይብ ማድረግ እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ ድረስ በሰላም ቆዩልን።